ሰላም ሰላም፣ ውድና የተከበራችሁ የዚ ቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝ ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ዛሬም በአዲስ ነገር መጥተናል። እኛ እንግዲህ ሁሌም ሀዘን ነው የምን ዘግበው ማለት ይቻላል ማለት ነው። በጣም ያሳዝናል። እቺ ምስሉ ላይ የምትያዩት እህታችን እንግዲህ ረድኤት ትባላለች። ትውልዷ አዲስ አበባ ሲሆን ወደ አረብ ሀገር ከመጣች እንግዲህ ገና ሶስት ወሯ ነው ማለት ነው። በጣም በሚያሳዝን ሁኔታ ማለት ነው። ቅስም ሰባሪ ነው። እናት እዚህ ጋ አንገቷን ደፍታለች። ይህን ቪዲዮ ስታዩ ላይክ፣ ሼር፣ ሰብስክራይብ አርጉ። ላይክ በምታደርጉ ሰዓት ለሰዎች ይደርስና ለዚች ልጅ ፍትሕ እንዲገኝ ማለት ነው እና ወደ መረጃው ሄድላችኋለሁ። ላይክምና ሰብስክራይብ አትርሱ ውዶች ዬ ሼርም አድርጉ። ምክንያቱም ለሰዎች እንዲደርስና የዚች ልጅ ቢያንስ አስክሬኗ ለእናቷ እንዲገባ እርዳታ ነው ማለት ነው ገባችሁ ትላልቅ ሰዎች ጋር እንዲደርስ እባካችሁ አድርሱልን ማለት ነው። ሼር እያደረጋችሁ እቺ ስደተኛዋ ከርታታዋ እህታችን ረድኤት እንግዲህ ከመጣች ተወልዳ ያደገችው አዲስ አበባ ነው። ወደ አረብ ሀገር ከመጣች እንግዲህ ዱባይ ከሄደች ገና ሶስት ወርዋ ነው ማለት ነው። የአካውንቲንግ ተማሪ ናት። የሀያ አንድ አመቷ ወጣት ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ በመዳም ቤት ህይወቷ አልፎ ተገኝቷል። ህይወቷንም ያለፈው እንግዲህ በራሷ እጅ ነው የሚሉ መረጃ ነው። መዳም ደውላ ነው ልጃችሁ በራሷ እጅ እንደዚህ ያደርጋለች፣ ህይወቷን አጥፍታለች ብላ ደውላ የነገረች ማለት ነው እና ቤተሰብም በጣም ተደናግጧል። በዛም ሰዓት ላይ ማታ ላይ ማለት ነው ማታ እስከ ምሽቱ ሁለት ሰአት በኢትዮጵያ አቆጣጠር እናቷን ደውላ ደናደሪ ቻው ተባብለው ከእናቷ ጋር ስልክ ዘግታ ነው የተኛችው። ጠዋት ላይ ስምን ገጠማት ውነቱ ስየት ነው እና እንግዲህ በአስሪዎቿ ነው የችልጅ ህይወት የጠፋው እንጂ በፍጹም እሷ አይደለችም እየተባለ ነው። እንዲሁም ደግሞ ምርመራ ተደርጓል ማለት ነው። እንደዛ ብለው ተብሎ ቤት ውስጥ ምርመራ ሲደረግ እነሱ ለፖሊስ ደውለው ማለት ነው ምንም አይነት ነገር እሷ ማለት ወይ መድኃኒት የሚጠጣ ነገር ወይ ምንም አይነት ነገር አልተገኘም ቤት ውስጥ ማለት ነው። ምን አድርገዋት እንደሆነ እንግዲህ ፈጣሪ ይወቅ። እርግጠኛ ነኝ በእነሱ እጅ ነው እየተባለ ነው ሁሉም ሰው እያለ ያለው። ምክንያቱም ማታ በሰላም ማብሮታለች። ገና ከሄደች አራት ወሯን ሶስት ወሯ ነው። በሶስት ወር ውስጥ እንግዲህ ለስራ ወደ ዱባይ በሄደችበት ሰዓት ላይ ምን ተፈጥሮ ነው? ምንድን ነው የተደረገ? በጣም ያሳዝናል። የምር ልብ ሰባሪ ነው። ማመን ያቅታል ማለት ነው። እናት እዚህ ጋር የልጅን ስክሪን ካላዩ አላምንም ብለው ውጭ ቁጭ ብለው እያለቀሱ ነው፣ እንደዚህ አንገታቸውን ደፍተው እየጠበቁ ናቸው ያሉት በሚያሳዝን ሁኔታ ማለት ነው። ቤተሰብ በሀዘን ተሞልቷል። በጣም ከባድ ነው። ያሳዝናል። የእውነት እናት ቅስም ተሰብሯል። ልጅ እያልፍልኛል ብላ ሄዳ፣ አስቡት። ለእናትም ማሳልፋለሁ ብላ በትምህርቷ መስራት ስትችል የኢትዮጵያ ውስጥ እኮ ምንም አይነት ተምራችሁ ስራ ብታገኙ ደሞዙ የሞተ ስለሆነ ነው ስደትን እና አረብ ሀገርን የምትመርጡት። የሁላችንም ሕይወት እናውቀዋለን። ኢትዮጵያ ውስጥ ስንሰራም አይተናል። ደሞዝ በጣም የሞተ ነው። ኢትዮጵያ ውስጥ በትምህርታችሁ ውጤት አምጥታችሁ ተምራችሁ ከምሰሩ ገንዘብ ካላችሁ ነጋዴ ብትሆኑ አዋጭ ነው። አለዛ ግን አረብ ሀገር ተቀጥሮ መስራቱ በጣም ያዋጣል። ስደትን አማራጭ የምናደርገው ከደሞዛችን አንጻር ነው ማለት ነው። ስንቶቻችንን ተምረን ውጤት ይዘን ደህና ውጤት እያለን ስደትን መርጠን ግርድና ምንሰራ ማለት ነው። ብቻ በጣም ያሳዝናል። አሁንም ፍትህ ለዚች ልጅ እንበል። ምን አድርገዋት ነው እነሱ? በፍጹም ራሷን እንደዚህ የምታደርግ ልጅ አይደለችም እየተባለ ነው። እኔ ግን የሚገርመኝ ማለት ነው ይሄ ነገር ፋሽኑን እንዲህ በቃ ሰው የሰውን ህይወት ከነጠቀ በኋላ ራስዋን እንዲ ያደረገች ራሱን እንደዚህ ያደረገ የሚባለው ነገር በጣም በዛ። ሳውዲ ውስጥም በቀደም አይታችኋል። እንደዚህ ጓደኛዋን በኬክ ሰታ ነፍሰ ጡሯን ህይወቷን ያጠፋችና ብቻ ከባድ ነው የእውነት በጣም ያማል። የእናት ቅስም ተሰብሯል። በሄደች በሶስት ወር አስክሬን ለመቀበል በጣም ያሳዝናል። እንዲሁም እንግዲህ አስክሬኗን ኤምባሲዎችም ደርሰዋል ማለት ነው ኤምባሲም ደግሞ በዚህ ጉዳይ ላይ ጣልቃ መግባት አለበት፣ የዱባይ ኤምባሲ። ምክንያቱም የምሰራበት ቤት አሰሪዎቿ ጋር ከፊሎቿ ጋር ነው። በሶስት ወር ውስጥ እንዴት ነው ራሷን እንትን ያለችው? ህይወቷን ራሷን በእጅ ነው የጠፋ ተብሎ ሲነገር እሱንም ደግሞ መዳም ደውላ እንዴት ለእነሱ ውስጥ ትነግራለች ይህን ነገር? በጣም ከባድ ነው ብቻ አላቅም። እነሱ ጋር ሳይሆን ወደ ቢሮ ነበር መደወል የነበረባት። ቢሮዎች መጥተው ነበር ይሄን ነገር አንስተው፣ እንተ ማለት ያለና ቢሮ ነበር ለቤተሰቦቿ መደወል ያለበት፣ ግን ራሷ መዳም ደውላ ነው ይሄን ነገር የተናገረችው አሉ። በጣም በሚያሳዝን ሁኔታ ጠዋት ላይ ነው እንግዲህ፣ ማታ ሁለት ሰዓት ላይ ሰላም ተብሎ ጠዋት ላይ ተደውሎ እንደዚህ ሲባል ምንድነው ድንብርብር፣ አባታችሁ ኮ ነው የሚወጣው ህልም ውሸት። እናት እንግዲህ በጣም ነው የምታሳዝነው። የእውነት አንገቷን ደፍታ እንደዚህ ቁርጥ መበላ የኔና ቅስሟ ተሰብሮ ከባድ ነው። እውነት በጣም ያማል። ፈጣሪ መጽናናቱን እንግዲህ ያድላቸው። ሌላ ምንም አይባልም። ብዙ እናቶች አልቅሰዋል። የኢትዮጵያ እናቶች በቃ ጽዋቸው ማንባት ሆኗል ማለት ነው። ከእንደዚህ አይነት አሰቃቂ ሞት፣ አሰቃቂ ነገር እግዚአብሔር አምላክ ይጠብቀን። በጣም ነው የሚያማው ባድ ነው። ከባድ ነው። ከምንም በላይ ያሟል። አዲስ የምትመጡት ሰዎች እኔ ምላችሁ ማለት ነው የእውነት የሆነ ጭቅጭቅ ካለ የሆነ ችግር ካለ በቃ ስራውን ለቃችሁ ወደ ቢሮ ሂዱ፣ ችግር ካለ ማለት ነው። እች ልጅ ግን ችግር አለ ብዬ አላስብም። ምክንያቱም ለምንድን ነው ችግር አለ የሆነ ነገር አስቸግራት ቢሆን እች ልጅ እኮ መደወል ትችላለች። ቤተሰብ ማለት እንትን ጋር ያልተማረች አይደለችም። የገጠር ልጅ አይደለችም። የሆነ ነገር አፍነው በሆነ ነገር አድርገዋት ካልሆነ በስተቀር አለመግባባት ቢኖር ቢሮ ትደውላለች። አንዳንዴ እኮ የሆነ የሚወሰድ ነገር አለ። ይሄን ታቃላችሁ። እኛን ከወደዱን ወይ ከደማችን ወይ ደግሞ ከውስጥ እቃችን ለመውሰድ ሲያስቡ ብዙ ጊዜ እንደዚህ ያደርጋሉ። ይሄን አይነት ነገርም ይደረጋል ማለት ነውና ብቻ እግዚአብሔር አምላክ የዝችን ልጅ ሐቅ ያውጣ፣ ለቤተሰቦቿ መጽናናትን ያድልልን። ሁላችሁን ፍትህ ለረዴት እያላችሁ ጻፉ። ያሳዝናል፣ ቅስም ይሰብራል። በድንግልስ የእውነት እንደዚህ በማማት ውስጥ ስንቶቹን አጣን። የቤስ ጋዜጠኛን አጣን። ባልታወቀ ነገር ነው ህይወቱ አልፎ የተገኘ። አሁንም ደግሞ አንድ ሙዚቀኛ እንደዚህ አጣን። ባልታወቀ ነገር ነው እንደዚህ ህይወቱ ያለፈ። አሁን ሶስት ሰዎች ይህን ሰሞን እንግዲህ በተከታታይ ማለት ነው እንደዚህ አይነት ነገር እየሰማን ነው። ምን አይነት ነገር ነው የመጣ? ፈጣሪ ከእንደዚህ አይነት ነገር ይሰውራችሁ። እውነት በጣም ያስፈራል። ኢትዮጵያ ላይ ያለንበት ነገር ማለት ነው የሚሰቀጥጥ ነገር ነው የምንሰማው የምናየው፣ ፈጣሪ ከእንደዚህ አይነት ነገር ይጠብቀን። ድምጽሽ ለምን ቅዝቅዝ አለ እንዳትሉኝ፣ ያውኒ ማለት ደከመኝ ስሬስ ነው ምላችሁ። እውነት በየቀኑ ስጩሁ እናንተ ስል በቃ ድክም ብሎኛል። አሁን ላይ ማለት በቃ ፍትህ ለስንቱን ጠይቅ ለስንቱን አልቅስ። ያሳዝናል እና በፍጹም ባሰሪዎቿ ነው የዚች ልጅ ህይወት ያለፈ እንግዲህ እየተባለ ነው። ብዙዎችም እየዘገቡ ነው። ፍትህ ለእህታችን ረድኤት።